ይህ ጅብ ድሮ ቢሆን ኖሮ ፖሊስ ግቢ አይገባም። ተኩሶ ይመታዋል። አድርገን እንደ ምንም ጥያቄ የለውም። ጅብ ገባ ከተባለ ፖሊስ እሱን ካልመጣ ምን እንትን አለ። ድሮ ቢሆን ተኩሶ ነው የሚመጣው፣ እንደ መሳሪያ ይዘህ። ጅብ ገብቶ ሰው እኮ በድንጋይ እያባረረው፣ ልበላው ነው የመጣው። ግን ትራንስፎርም ስታድያ አድርገህ ስትለወጥ ግን ይህ ነው አየህ። ጅቡ ይቆይ፣ እናንተ ሄዱ፣ እናስወጣዋለን የሚል ጅቡ መውጣቱን ደግሞ በትክክል ገልጸው የለቀቁት ብቻ ሳይሆን ለጅቡ ምግብ ገዝተዋል። ስጋ ተገዝተዋል አይደል እና ስትለወጥ፣ አውሬ አውሬ እንኳን ተወው፣ ሌላው እኮ አውሬ እንኳን መጠለያ ነው የሚያደርግህ ራሽናል ኢነርጂ አለ ማለት ብሎ እንዲሁም ተጠላላ ከሆነ ኔጌቲቭ ኢነርጂ ስላለ ነው። ስለዚህ የኛ መዋደድ ይሄን ስለሚያመጣው ፖዘቲቭ ኢነርጂ በማንጨት ሁላችን መዋደድ አለ። በቃ ስለዚህ ያ የጅብ ሚስጥር ይሄን ያመጣውና ነገም ጅብ ሮጦ ይመጣል። ተሳሰን፣ እንዳትደሰቱበት። ሰማችኋቸው ወገኖች እነዚህ እንግዲህ ስለ ጅብ ነው የሚያወሩት። አለቃቸው አብይ አህመድ ህወሓቶችን የቀን ጅብ ብሏቸዋል። እነዚህ የምታያቸው ደግሞ የማታ ጅቦች ናቸው። አያቸው። ጅብ ለጅብ ይተዛዘናል። የቀድሞ ፖሊስ ቢሆን ተኩሶ የገለው ነበር። እኛ ግን አብልተን ለቀቅ ነው። እግዚአብሔር ያሳያቸው። ይህን ሰውዬ እኔ በቃ ርግማን ልረግመው ነው የተመኘውን ጅብ ያገኘህ፣ ከዛ በኋላ እንዳትተኩስበት፣ ዋጋን ይሰጠሃል። ምናልባት ዘመድህ ስለሆነ ሊተወ ይችል ይሆናል። ወገኖች ስታዩቸው ዩኒፎርም ለብሰዋል አይደለም? ከአቋማቸው ከሁሉ ነገር እስኪ ተመልከቱ። መለየው እንደዚያ አይደረግም። በውትድርና የራሱ የሆነ የአደራረግ ስርዓት አለው። የወታደር ደግሞ የፖሊስ ወታደር፣ ፖሊስም ወታደር ስለሆነ አነጋገሩ ራሱ ወታደራዊ መሆን አለበት። ጅብ የሰፊው ሕዝብ ጠላት ነው፣ አውሬ ነው፣ አውሬ ነው። አውሬ ደግሞ ከተማ ውስጥ ከገባ መገደል አለበት የትኛውም አውሬ እንጂ። እንደውም አንድ ግለሰብ አስታውሳለሁኝ ድሮ ልጆች ሆነን የጅብ ግልገል ሊያሳድግ ከተማ ውስጥ አዲስ አበባ ውስጥ ከተማ ውስጥ ታስሯል። ጅቡን ወዲያውኑ የተገደለው ጅብ በየትኛውም አገር ይገደላል። ጥቅም የለውም። የቤት እንስሳ አታደርገውም። አይበላም፣ አይጠጣም። ሰው ይበላል፣ ሰው ይጨርሳል። የቤት እንስሳትን ይበላል። ከምድረገጽ መጥፋት ያለበት እንስሳ ነው ጅብ። ጅብን የገደለ ወንጀለኛ አይሆንም፣ ሆኖም አያውቅም። በየትኛውም ሀገር፣ በአደጉ ሀገራትን ብትሄዱ አሁን አውሬ ከተማ ውስጥ ከገባ ሞት ይገደላል በጥይት ወዲያውኑ ህዝብ ሊጨርስ ይችላል። እድል ሆኖ ይሄ ጅብ እነሱ የሚያወሩት ጅብ ሰው አልነከሰም ወይም አልበላም። አጋጣሚ ሆኖ ግን እኔ አዲስ አበባ ተወልጄ ነው ያደግኩት። በስንት ሰው በጅብ ተበልተዋል። ታጠቅ ጦር ሰፈር የሚባል ነበር በደርግ። ሰክረው ሚሊሻዎች እነዚህ ለስልጠና የመጡ ከአዲስ አበባ ከከተማ ወደዛ በእግራቸው ነው የሚሄዱት ሰክሮ መንገድ ላይ ሲወድቅ ጅቡ ደግሞ ለምዷል። ያ ኤሪያ ስንት ስንት ስንት ወታደር ተበልቷል። ያ እና እነዚህ ራሳቸው የጅብ አስተሳሰብ ይዘው ስለ ጅብ እኛ ቀልበ ነው። እንደውም ስጋ ገዝተን ለቀቅ ነው። እና እኛ እነዚህ ሰዎች ሰው ላይ አውሬ አይደሉም እንዴ? ብሔራዊ ሰንደቅ ዓላማ ለምን ያስክ ተብሎ የሚታሰር የሚደበደብ መሀል ሆነ አለ እንዴ? ማንነታቸውን ማናቆንስላቸው ነው። እንደው ይህንን ቪዲዮ ከነገባው ለቃውት ነው። እኔ አዳምጣችሁ ከዛ በኋላ እናንተም የምትሉትን በሉ ብዬ ነው እኔ ያስቀመጥኩት። እና ይሄ ድምፄ አሁን መቼ ሲደርሳቸዋል፣ በእርግጠኝነት እኔ ፕሮፌሽናል ወታደር ነበርኩ። በእኔ ዘመንም የፖሊስ ሰራዊት ፕሮፌሽናል ነበር እንጂ አይቶ ህዝብ በድንጋይ አባሮ ራሱን ካዳነ በኋላ ፖሊስ መግደል ነው ያለበት። ግን እነዚህ ህዝብን እንጂ የሚገሉት ጅብ አውሬ አይገሉም። ምክንያቱም ራሳቸው አውሬዎች ናቸው። አውሬና አውሬ ነው ነገሩ። አሁን የሚያወራው እንደ አድርሱልኝ ባካቸው፣ እንዲሰሙ አድርጓቸው፣ ይሄን ድምፅ ባለጌ ስዶች አይታቸዋል። መለየው ራሱ አደራረጉ፣ የድሮ አብዮት ጥበቃ እንደዚህ ነበር የሚያደርጉት። አብዮት ጥበቃ ታስታውሳላቸው፣ የኛ ትውልድ ሰፈር ውስጥ ሰውት የሚደበድቡ ልክ እንደነርሱ በቃ ምንም በቃ እኮ ኢትዮጵያ ውስጥ ፖሊስ የለም፣ የሀገር መከላከያ ሰራዊት የለም። ወንበዴ ብቻ ነው ያለው፣ በቃ አውሬ